እማ እዚህ ሰፈር ነች። የሆነ ልጅ ብንጠይቀሽ ትነግሪናለሽ። ቅመም የምትባለች ቁመቷ እዚህ አካባቢ እንደዚህ ነገር ሙጢ ነገር የምታምር ትንሽ እየልጃአይተሻለ

ይታያለሁ ወላሂ፣ ፍርድ የለም። አህመድ ምን አደረገ? እኔን ባለጌ ብሎ ሰደበ። በቃ ባለጌ ብሎ ሰደበ ብለሽ ልጅሽ ይዘሽ ትዳረሽ ጥለሽ ትመጫለሽ? ትዳሩ የጣለ እሱ ነው። ውጪ አድሯል። ሌላ ሴት ወዷል። እኔ ቲቶ ከእሷ ጋር ምግብ ይበላል። ሁሌ ነው ምግብ ሚበላ። ይሄን ደግሞ ሀገሩ ሁሉ ያውቃል? አንቺስ ምን አደረግሽው?

ልጅሽ ዘላን ሆነች። ዘላ ከቤት ትወጣለች፣ ዘው እያለ ሰው ቤት ትገባለች። በደህና ጊዜ አፈር ውስጥ ገባሽ፣ እኔ ግን በቁሜ ተቃጠልኩ። እባክሽ እህቴ ፍረጂኝ፣ ፍረጂኝ እህቴ። ሲያምርባችሁ መኖናችሁ ነው። ክለቡን ክለቡ ላይብራሪ ያስመሰላችሁት መኖናችሁ። ትንሽ አለምን ደበራትና ንፋስ እስከምትቀበል እየጠበቅ ናት። ቴጠፍታብኝ ደብሮኝ ትገኛለች። ምንም አትሆንም፣ ምንም አትሆንም። ዛሬም ነገም ማይረሳ አለን ታሪክ የሚወሳ ለእኔም ላንቺም ለኛ አብሮነት አለው ትርጉም ጓደኝነት ለአንድ ለያይ ተሳስረናል በአንድ ታሪክ ተገምደናል አለን ዛሬም በአንድነት ደስ የሚያስን ጓደኝነት ደስ ደስ ይላል ደስ ይላል ደስ ደስ ይላል ደስ የኛ ጓደኝነት ይፋ በሚላቸው ዘፈኑ ቅብብላሉ። ስለዚህ አብረን ተለማምደን ውድድሩን አብረን ብንሳተፍ ምትላላችሁ? ደስ ይለናልጣደስ። እንዴት ነሽ? ምነው ዛሬ ትምህርት የለም እንዴ? አለ ግን ነገ የማህፀን በር ካንሰር ክትባት ሊጀመር አይደለ? በጎ ፈቃደኛ ነኝ እና ባለፈው ከቅመም ጋር ስናወራ አልነበረ? ቅመም ክትባቱ እንድትከተብ የወላጆ የሚያሳዳጊ ፈቃድ ያስፈልጋል እና ስለሱ ላውራሽ ነበር የመጣት። እንዲሁም ትይማዛ አንቺ በደምብ ታግዥኛለሽ። ቅመም ባለፈው መርፌ መወጋት እፈራለሁ ስትል አልነበረ? ከክትባቱ ጋር ተያይዞ የሚመጡ ክስተቶች በጣም ቀላልና አልፎ አልፎ አንዳንድ ሰዎች ላይ ብቻ እንደሚታዩ ለምሳሌ አሁን ስትከተብ ክንዷ ሊቀላና ሊያብጥ ይችላል። ግን ደግሞ እንደውም እሱ ምልክቱ ክትባቱ እንደሚሰራ ማሳያ ነው። ቆይ ለላም መረጃ ይዤላት መጥቻለሁ እኮ ቅመም የለችም ሳቢዬ ችግር የለውም እኮ እስከ አርብኛ ትምህርት ቤት ትሰጣል እሷ መቼ ትመጣለች ቅመሜ ጠፍታለች ሳቢዬ ምን እንዳገኛት የት እንደገባች ምን እንዳጋጠማት አላውቅ ማለት በጣም ጠፋች ማለቴ የት ሄዳ ነው የጠፋችው አ እንደምንም ደምንም ብለህ ተጠጋግተህ ተጠጋግተህ የኔ ሚኒሚዲያ ላይ የኔ ሌቨል ጋሊመድር ጸግሽ፣ ምነው ጸጋ ከሁለት አንዳችሁ እየጠበኳችሁ ነበረ። አሁን እኮ ታዲያ ሁለታችንም አለን። መረጃ ምንድን ነው? ለምንድን ነው ወደ ቤት የምትሸኝ ነው? ከሁለት አንዳችሁ የተመቸው ችግር አለ ታዲያ። ሁለታችንም እኮ መሸኘት እንችላለንሸኝቻለን ሁለታችንም ምነው ግን አይ እንጃ እርግጠኛ አይደለሁም፣ ግን የሆነ የሚከታተለኝ ሰው ያለው ይመስለኛል። ማ ማን እንደሆነ በአቅማ እኔም ደስ ባለኝ የሆነ ጥላ ነገር ነው የሚታየኝ፣ የሆነ ውልብ የሚል ነገር። አረባክሽ አይዞሽ፣ አረ ጸጋ ምንም ነገር የለም። አረ ምንም አታስቢ።

አንተ ምን ሆናል? እያወራናል ንል እንዲ ያለ ነው። እኔ የምልሽ ስለተጣላችሁበት ጉዳይ ነው። አመድ በስልክ እንዲያረገች እንዲያረገች አይሆንም

እማይ ቲሸሪየት ኮ አብራል ዘፍን ነው። እማዬ ቲሸሪዮት እኮ አብራል ዘፍን ነው ደግሞ እኮ ህፃን እያለች እማ ዘፋኝ መሆን ነበረ። ብታይ እኮ እማዬ ድምፃንበሰ እንዴት ደስ እንደሚል ቆንጆ ድምፅ ነው ያላት። ደግሞ አብራልዘፍን እኮ ነው አሁን አዲስ የምናውጣው ዘፈን ላይ ደስ አይልም። እንኳን ደስ ያላችሁ አንቺ፣ አፍሽን ይበላሻል። እንደ ጀብራት ትያየሽ ስለ ሙዚቃ ታወራለሽ እንዴ? እኔ ምን አደረኳትኝ? እኔ ላስረሳት ሞከርኩኝ እንጂ ምን ማርጋት አለኝ?

የእናትሽ አምላክን እንጣለልሽ። ጎዳና ድግስ ደግሶ ድንኳን ጥሎ የሚቀበልሽ መስሎሽ ነበር? የእናትሽ ሳሎን ነው መራብ መጠማት መደፈር አለ። ለነገሩ ቀምሰሻታል ትምህርት ይሆንሻል። ከዚህ በኋላ አርፈሽ ነው የምትቀመጨው። እናቴን ፈልጋታለሁ። ይቺው እናትሽ አፈር ውስጥ አልቅሽ አልቅሽ ይውጣልሽ አዲሷ እናት ገብዘእጂ መዓዛ ጋር አሮጌ አዲስም የሚባል እናት የለም ከእናትሽ አደራ የተቀበልኩሽ እኔ ነኝ እኔ ነኝ እናትሽ ከጅም መንጋጋ ፈልቅቄ አወጣሁሽ እኔ ነኝ መዓዛ የምትያት የት ወደቅሽ አለችሽ አላለችሽም ምክንያቱም አይፈልጉሽም ቢፈልጉሽም አሳምረው ወልውለው ሊሸጡሽ ነው

የኛ ባንድ ትሪታቸውን ከጥቂት ደቂቃ በኋላ የሙከራ ትሪታቸውን ያቀርቡልናል። እስከዛው ድረስ ወደ አርት ክለብ እየገባችሁ ቦታ ቦታችሁን ያዙልን። አሪፍ ነው። በጣም የሆነ ነገር ቢያጋጥማት ነው እንጂ እነዚህ መቼም ጉዳት ሰራ ነው። ወይኔ ታዲያ የእሷን ማን ነው የሚልልን? እንደውልላት እንደውላታለ። ለማንኛውም ሆን ተካፍለ ንበር አይሻል፣ እየጠብቁም ስለሆነ ወርቅ ላበደረ ጠጠር አሉ። ልጄ ጠፍታ መፈልግ እኔ እንደ ወንጀለኛ መፋጠጥ። እኔ ማንም አላፋጠጡትም። ወይዘሮ ፀሐይ ስራችንን እየሰራን ነው። ቅመም አለች። የለችም፣ የለችም። ያቺ ሴትዮ ደብቃታለች። እኔ ድሃዋ ላይ ከምታፈጡ ሀብታማሟ ሴትዮ ሳሸጣት ልጄን ብታመጡልኝ አንድ ነገር ነው። ቤቱን እንድንፈትሽ ከፍርድ ቤት የመበርበሪያ ደብዳቤ ይዘናል። እርሱም ፖሊስ ጠበ ስለሚፈለጉ ይዘጋጁ። ልታሱኝ? አላየኋትም፣ የለችም አልኳችሁ እኮ። እንዴ ውለጃት ከሆነች ከወዛት አለ። አንቺስ ገብተሻት ትበረብሪኝ? አይ የእኔ ስራ ሌላ ነው። ምንድነው የአንቺ ስራ? ማስበርበር ወይዘሮ ፀሐይ ዝም እንዲሉ መክሮታለሁ። አላስፈላጊ ንግግር እየተናገሩ ራሱ ላይ እባብ አይጠምጥሙ። እባብ እባብም አለ እንዴ? መጫውቄ ኔ ልጅቷን አላገኘናትም። እርሱም እንሂድ ወደ ጣቢያ። ድካሙ ብሏችሁ ነው። በጣም ይቅርታ ተማሪዎች። አሁን ደግሞ በቃ አብረን የእኛን ጀግና የሚለውን ሙዚቃ አብረን እንለዋለን። እሺ በሞራል በሞራል

ስለ ፖሊዮ ወይም የልጅነት ልምሻ በሽታ እውነት የሆነው የቱ ነው? ሀ ፖሊዮ በሽታ ለማይድን የአካል ጉዳትና ለሞት የሚያደርስ በሽታ ነው። ለ የፖሊዮ በሽታ ጠፍቷል። ሐመር ሃ የፖሊዮ በሽታ ክትባት ዕድሜያቸው እስከ አምስት ዓመት ላሉ ሕፃናት ይሰጣል። መ ሀና ሐመር ሃ መልስ ናቸው። ሃሳባችሁም በአጭር የጽሑፍ መልእክት 6013 ላይ ወይም በፌስቡክ ገጻችን ያጋሩት።